ቀደም ሲል እስኪ አባቴ እንደዚህ አይነት ነገር አለ ምን እናድርግ እባክህ ስትለኝ መቼም ልጅ ቢሮጥ ከአባቱ አይቀድምምና እኔም ይሁን አልኩና ምንም ችግር የለም። የሱማያን ቤተሰብ ማጠያየቅ አገር ቤት ድረስ ዘልቆ ከእኛም አልፎ አገር ቤት ድረስ ቤተሰቦቻችን ከእንግዲህ እግዚአብሔር ያሳያችሁ። ከዳባት ተነሳው ያ ሁሉ ከተማ ትናንሽም ትላልቅ ከተማ አቋርጦ ላይ አድማጮ ድረስ ገጸ በረከትን ይዘው ቤተሰቦቻ ጋር ተገኝቷል። እግራቸው ስር ወድቀው ለምነ መለመን ሂደው ቤተሰቦቻ እግዚአብሔር ይስጣቸው። የሱመያ ቤተሰብ ያለውን የእሷን አቋም ሲጠይቁ እኔ አለች ከአሁን በኋላ ከሰይድ ጋር አብረን የመኖር እድሉም ሆነ የመቀራረብ ፍላጎትም የለኝም። ከእሱ ጋር አብሮ እንዳያግን መኖር ማለት ተራራ በወረቀት እንደመጠቅለል ነው የሚከብደው እንግዲህ ውድ ቤተሰቦቼ ሱመያ ሰሞኑን ጠፍታለች። እንግዲህ በእሷ ዙሪያ ደግሞ ሽማግሌ ሆነው እስከዛሬ ሲደክሙ የነበሩ ለማስታረቅ እየጣርነ ነበረ እያሉ ሚስ ዳናይት ከአባቷ ጋር ያስቀመ የለቀቁት ቪዲዮ አለ ማለት ነው። እንግዲህ ሱመያ እንግዲህ ሚስ ዳናይት እና አባቷ ለማስታረቅ ወደ ቤተሰቦቿ ድረስ ሰዎች ልከን ነበር እያሉ ነው አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዲሁም የሱመያ ወዳጆች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁልኝ? ሰላም እንደቆያችሁኝ ተስፋ አደርጋለሁ። እንግዲህ መግቢያ ላይ እንዳስዳመጥኳችሁ ሚስ ዳናይት ከ ከአባቷ ጋር ለሱመያ ሽማግሌ እየላክን ለማስታረቅ እያሉም እስከዛሬም ብዙ እያለች ነበረ ና እንዲሁም ዳናይት አንቺ ፈልገሽ ሆኖ እስከ መባል ድረስም ደርሳ ነበረ ሰይድ ና አንቺ ፈልገሽ ለራስሽ ፈልገሽ ነው ምናምን እያለች ሁሉ ሱመያ ስትል ነበር። የሆነ ሰዓት ላይ ና እኛም መስሎነ እኔም መስሎኝ ነበር እና ውድ ቤተሰቦቼ እንግዲህ ሽማግሌ ተልከው ወደ ሱመያ ቤተሰቦች ጋር ሽማግሌዎችን ልከው እግራቸው ላይ ወድቀው ሽም በቃ ሲጠይቋቸው እኛ የልጅቱን ፈቃድ እንስማ ብለው ሱመያን ሲጠይቋት፣ ሱመያ ያለችው እኔና ሴድ ካሁን በኋላ አብረን መኖር የማይታሰብ ነው። እኔና እሱ አብረን መኖር ማለት ተራራን በወረቀት እንደመጠቅለል ነው ብላ አጠር መጠን ባለች መልስ ነው የዘጋቻቸው፣ የመለሰችው እያለ ነበረ። አባቷ ማለት ነው የዳናይት አባትና እንግዲህ ማለት እኛ እንወስናለን የሰው ልጅ ይወስናል አላህ ደግሞ የጻፈውን በእኛ ውሳኔ ሳይሆን አላህ የጻፈው ነው የሚሆነው። እውነት ለመናገር ማለት ነው ነውና እነሱም እንዳሉት ከሆነ በቃ አሁን ሀገር ስለገቡ በቤተሰብም ይመከራሉ፣ ይዘከራሉ፣ ይታረቃሉ እና ትዳራቸው ይመለሳል የሚል እምነት አለን እያሉ ነውና እንግዲህ አላህ ነው አዋቂ። ለሁለቱም የተሻለውን ነገር ኸይሩን ነገር አላህ ይምረጥላቸው። አላህ ነው የሚያውቀው ስለ ሁሉም ነገር ማለት ነውና፣ ያው ሱመያ ደግሞ የኔ ጀግና ህልት አላህ ይጠብቅሽ ከነ ልጆችሽ ማለት እወዳለሁ። እና ውድ ቤተሰቦች እንግዲህ ስላዩም ደግሞ አንዳንድ መረጃዎች በኦመር በኩል እየወጡ ነው። ቪዲዮ አይታችሁ ከሆነ ብቻ ነው የምለው፣ ሰይድ ከሁለት የወጣ እንዳይሆን ነው ወይ ካዩ ወይ ከሱመያም ሳይሆን ማለት ነው። ሱመያን የመሰለች መሰለች ጀግና ሚስት፣ ትክክለኛ ሚስት ሱመያኔ መሰለች ትክክለኛ ሚስት፣ የትዳር ሴት እንደዚህ አስቀይሞ ተቀይማ ባዩም ንግግር በቃ እሷን አስቀይሞ ወይ ከዚችኛዋም አይሆን ወይ ከዛችኛዋም ሳይሆን እንዳይቀር ነው ምለውና፣ ግን ያው እንዳልኳችሁ ሁሉን ነገር አዋቂው አላህ ነውና፣ አላህ ያስተካክልላቸው የሚበጀውን ነገር የሚረጥላቸው እውነት ለመናገር። ያው የሰው ልጅ እንደዚሁ መቀያየም የሆነ ነገር የሆነ ችግር መፈጠር ምናምን ያለ ነው። ዱኒያ አይደለ ሁሉ ነገር አይስተካከልም ና እንግዲህ ለመጣው ለመጣው ችግር ሁሉ ደግሞ አላህ መፍትሄ ብጅቶበት ትዳራቸው ተመልሶ ብናይ በጣም ደስ ይለናል። የልጆች እናትና አባት ናቸው ና አላህ ኸይሩን ነገር ይምረጥ ላቸው ነው የምንለው። እንግዲህ ሰሞኑን ሱመያ ጠፍታለች። እንግዲህ ነገሮችን ቁጭ ብለው ከቤተሰብ ጋር እያዩበት ነው ብዬ ተስፋ አደርጋለሁ ማለት ነው። እና ውድ ቤተሰቦቼ መልካም ነገር እንደሚያሰማን ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ የዛሬውን ቪዲዮ በዚህ ይጠናቀቃል። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው አክብራችሁ። በያላችሁበት ሰላማችሁ ይብዛልኝ። ቻው።